በውይይት መድረኩ ላይ የተገኙት የሲዳማ ክልል ፋይናንስ ቢሮ ኃላፊ አቶ ኃይሌ አርሲሳ በበጀት አመቱ በክልሉ የሚገኙ የሴፍቲኔት ተጠቃሚዎች ራሳቸውን ከድህነት ለማውጣት የሚያደርጉት ተግባር አበረታች መሆኑን ገልጸዋል። በተለይም ለዚሁ ዓላማ የተበጀተው በጀት ለታለመለት ዓላማ እንዲውል የክትትል ስራው ተጠናክሮ እንደሚቀጥልም አብራርተዋል። 217 በጀት አመት ከድህነት ወጥቶ በተሻለ ሀብት ጥሪት ፈጥሮ ዲሃ ከሚባልበት ወጥቶ ጥሩ ዜጋ ሆኖ እንዲቀጥል ነው ያው ዋናው እቅዳችን ይዘን የገባ ነው። ከዚህ ቅድመነሻ የዘጠኝ ወራ አፈጻጸም ሲናይ ማጠቃላይ ወደ ስድስት መቶ ሚሊዮን ብር ወደ ሀያ ወረዳዎች ወርዷል። ከዚህ ከወረዳው ገንዘብ አካባቢያ ሲናይ ወደ አንድ መቶ ዘጠኝ ሚሊዮን በካፒታል ቀሪው በግራንት ሌቭል ሁድ ላይ አጠቃላይ ወደ ስድስት መቶ ሚሊየን ነው ወረዳውና ይህንን አጠቃላይ ወረደው ገንዘብ ወደ ደረሰ እያንዳንዱ ተጠቃሚ ላይ ምንድን ነው አሁን ጥሪት እንዲፈጥር እያመጣ ያለው ውጤት የሚለውን አንደኛ፣ የግዢ ስርዓት ምን ይመስላል፣ ሁለተኛ፣ ፊዚካል ስራዎች፣ ሶስተኛ፣ ፋይናንሻል ስራዎች ያለበት ደረጃ ነው እየገመገምናለ ነው። የሲዳማ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ አበራው ይላ በበኩላቸው በፕሮግራሙ ተጠቃሚ የነበሩ ግለሰቦች በሚመረቁበት ወቅትም በቀጣይ ፍላጎታቸውን መሰረት ባደረጉ የልማት ስራዎች ላይ እንደሚሰማሩ ተናግረዋል። እንደ ክልል ያደ የሆኑ ተጠቃሚዎች ራሳቸውን እንዲችሉ አንዱ ከፕሮግራሙ በዚህ በጀት አመት ኦልሞስት 21655 ተጠቃሚዎች ከፕሮግራሙ ግራጁዌት እንዲያደርጉ ለእያንዳንዱ ተጠቃሚ 30 ሺ ብር ድጋፍ እየተደረገ ነው ያለው። ይህም በመጀመሪያ ደረጃ እነዚህ የፕሮግራሙ ተጠቃሚዎች ስልጠና እንዲያገኙ ይደረጋል። ሁለተኛ ዝንባሌያቸውን መሰረት ያደረገ የአዋጭነት እቅድ ወይም የቢዝነስ ፕላን የሚለው ነገር የማዘጋጀት ስራ ይሰራል። ስልጠናን አግኝተዋል፣ ፍላጎታቸው ተለይተዋል። በዛው መሰረት ይህንን ድጋፍ አግኝተው በፈለጉት ዘርፍ ተሰማርተው ከፕሮግራሙ ግራጅት እንዲያደርጉ እየተሰራ ያለበት ሂደት ነው ያለው። በሲዳማ ክልል የልማታዊ ሴፍቲኔት ፕሮግራም ኦፊሰር አቶ ታምሩ ተስፋዬ የልማታዊ ሴፍቲኔትን እየተጠቀሙ ከሚገኙ ሀያ ወረዳዎች የግዢ እንቅስቃሴዎች ምን ይመስላሉ? የሚለውን ለመመልከት ታልሞ የተዘጋጀ የውይይት መድረክ እንደሆነም ገልጸዋል። የዘጠኝ ወር የግዢ አፈጻጸም ሂደትን መገምገም ሲሆን ባለፉት ወራት የተደረጉ የግዢ ሂደቶችን አጠቃላይ በዚህ በፕሮግራሙ የሚደገፉ ሀያ ወረዳዎችን በመጥራት አፈጻጸማቸውን ለመገምገም ነው። እዚህ የተገኘ ነው ባቀረብ ነው ሪፖርት ወረዳዎች በተለያየ አፈጻጸም ላይ ነው የሚገኙት የግዢ ሂደቱን በማሳለጥ ሂደት በሴፍቲኔት ፕሮግራሙ ተጠቃሚ የሆኑ ወረዳዎች የፕሮግራሙ ተጠቃሚ የሆኑ የኅብረተሰብ ክፍሎችን ለመደገፍ ግዢዎችን እያከናውኑ መሆኑን ተናግረዋል። እንደ ወረዳችን ያው ከቀረቡ የግዢ ቅዶች አንጻር ሲታይ በተለይ የግራንት ለተጠቃሚዎች የሚከፈል ክፍ ያለ እሱ ቢያንስ ከ8 ፐርሰንት በላይ ሄደናል። እንደ ወረዳ ግዢ ደግሞ ለተጠቃሚ የሚደርሰውን ግዢ የእንሰት ግዢ አለ። ሌላው ደግሞ የአርባ ስምንት ጫጩት የዶሮ ግዢ አለ። እነዛን ሁሉ አዋጠቃለ ነው ዛሬ የመጣ ነው። በውይይት መድረኩ ላይ የሲዳማ ክልል ፋይናንስ ቢሮ ኃላፊ አቶ ኃይሌ አርሲሳ የክልሉ አደጋ ስጋት ስራ አምራር ኮሚሽን ኮሚሽነር አቶ አበራ ውይላን ጨምሮ ከክልሉ ሀያ ወረዳዎች የተወጣጡ የሚመለከታቸው ባለ ድርሻ አካላት ተገኝተዋል።